ሰላም ሰላም፣ ጤና ይስጥልኝ የሆብ ስኩል ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ሆብ ስኩል ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክና እና ሼር እያደረጋችሁ፣ ዛሬ ለየት ባለ ሁኔታ ነው የጀላችን መጣሁት እንግሊዘኛን ለጀማሪዎች ከመሰረቱ ከፊደላት ጀምሮ ማንበብና መጻፍ ለምትቸገሩት ወንድሞቻችን፣ ዛሬ ቀለል ባለ ሁኔታ ፊደላትን በየፈርጁ በመለየት እንዲሁም ካፒታልና ስሞልን እያንዳንዱን ለይተን የምናይበት ቪዲዮ ነው ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ ዋትስአፕ፣ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም የምታገኙ እንደሚሆነው፣ በሳምንት አምስት ቀን ከሰኞ እስከ ዓርብ በግል ወይም በግሩፕ እናንተ በፈለጋችሁ ሰዓት ብቻ እያስተማርን እንገኛለን። በአጭር ጊዜ ብቻ አቀላጥፋችሁ እንግሊዝኛ እንድትጽፉ እንድታነቡ እናደርጋለን። ቀጥታ ወደ ትምህርቱ እንሄዳለን። አሁን ዛሬ ደግሞ ይዤላችሁ የመጣሁት የእንግሊዝኛ ፊደላትን በካፒታል ከኤ እስከ ዜድ ያሉትን በተናጠል እንዴት አድርገን እናነባለን፣ እንዴት አድርገን እንጽፋለን፣ እንዲሁም ደግሞ አማርኛ ውክልናቸው ምን ይመስላል የሚለውን ረጋ ብለን የምናይ ነው የሚሆነው። እንደ አጠቃላይ እንግሊዘኛ መደበኛ ፊደላቶቹ 26 ፊደላት አሉ። 26 ፊደላት አሉ። እነሱ 26 ፊደላት ደግሞ በካፒታልና በስሞል በካፒታልና በስሞል ይከፈላሉ። ስማቸው ተመሳሳይ ነው፣ ቅርጻቸው ነው የሚለየው። ከዚህ በተጨማሪ ደግሞ ቫውል ሌተርና ካፒታል ሌተር ተብለውም ይከፈላሉ። ቫውል ካፒታል ሌተር ባውር ሌተር እነማን ናቸው ካፒታል ሌተር እነማን ናቸው ትምህርቱ ላይ እየገለጽኩላችሁ የሚሄድ ይሆናል በማስታወሻ መያዛችሁን አትዘንጉ ስንጽፍ ስናነብ አብራችሁ እናንተም እየተከተላችሁ አንብቡ ቪዲዮውን ድረግ አብራችሁ እስከ መጨረሻው ለመከታተል ሞክሩ በመሀል በመሃል ባውር ሌተሮችን እየነገርኳችሁ ይሄዳሉ በማስታወሻ ያዟቸው አሁን እዚህ ጋር ለማውጣት ስለሚያስቸግረኝ ነው መጨረሻ ላይ እኔ ያነበብኩላችሁ ሲሄድ የከሌ ባውር ሊተር ነች ወይም ቢ ወይም ሲ ባውር ሊተር ነች ስላችሁ ያችን ባውር ሊተር እየጻፋችሁ በማስታወሻ የያዟቸው። ከዚህ በተጨማሪ ቴሌግራም ግሩፕ አለ። እዛ ላይ ያስቀምጡልኝ። በተለይ እስኪ ቫውሌተሮችን ነጥላችሁ በማውጣት ቴሌግራም ግሩፕ ላይ ጻፉልኝ። አሁን ቀጥታ ወደ ትምህርቱ እንሄድ። እስከ መጨረሻው አብራችሁኝ በትዕግስት ጠብቁ። ከዚህ ጋር የመጀመሪያ ፊደል የምታዩት ኤ ፊደል ነች። ኤ ፊደል በካፒታል ኤ ፊደል ይህንን ትመስላለች። ይቺ ኤ ፊደል ቫውል ሌተር ነች። መጀመሪያም ብያቸዋለሁ፣ ቫውል ሌተሮችን ነግራቸዋለሁ አለ አይደለ። ስለዚህ ይቺ ቫውል ሌተር ነች። የመጀመሪያዋ ኤ ቫውል ሌተር ነች፣ እንደ አ ትነበባለች። በአማርኛ ወይም ያነባብ ስልቷ እንደ አ ወይም እንደ ኤ ትነበባለች። ሁለቱንም ማለት ነው፣ ሁለቱንም ትነበባለች። እንግሊዘኛ ላይ በጽሁፍ ስትመጣ እንደ አ ወይም እንደ ኤ እናነባታለን። ሎንግ ሳውንድ እና ሾርት ሳውንድ የሚባል አላት። ሎንግ ሳውንድ ማለት ኤ ብለን ስናንባት ሎንግ ሳውንድ ይሆናል። እንዲሁም ደግሞ አ ብለን ስናነባው ደግሞ ሾርት ሳውንድ ይሆናል ማለት ነው። ስለዚህ በቃላት ደረጃ በሎንግ ሳውንድ እና በሾርት ሳውንድም ትታወቃለች ማለት ነው። ወደ ሁለተኛው ስኔት ደግሞ ቢ ፊደል ነው ቢ ፊደል ደግሞ ሁለተኛ ፊደል ነው። ይሄ ደግሞ እንደማን ነው የሚነበበው? እንደ በ የበቤተሰቦች ከበ እስከ ቡ ባሉት ሁሉ ይወከላል እንደ በ ይነበባል ማለት ነው። እስኪ ኤ ወሩ እስኪ ኤ ኤ ከዛ ሲ ሶስተኛው ደግሞ ሲ። ሲ ደግሞ እንደሰና እንደከ ትነበባለች። እንደሰና እንደከ ትነበባለች። እንደሰ የምትነበበው መቼ ነው? እንደከ የምትነበበው መቼ ነው? ይህንንም አብረን እናያለን። እንደሰ የምትነበብበት ሰዓት ሲ ፊደል ቫውሌተር ሲከተላት ያ ቫውሌተር አይ ወይም ኢ ከሆነ፣ ቫውሌተሩ አይ ወይም ኢ ከሆነ እንደሰ ትነበባለች። እንዲሁም የሚከተላት ቫውሌተር ኤ ወይም ኦ ከሆነ ደግሞ እንደ ከት ትነበባለች። ይህንንም ይሄንንም ያዙ። በሌላኛው ቀን ደግሞ በግልጽ በቃላት ደረጃ የማሳያችሁ ይሆናል። ወይም ወርድ እየመሰረትኩኝ የማሳያችሁን የሚሆነው ሶስተኛ እሱን ካየነ፣ አራተኛው ዲ ዲ ዲ ይሄ ደግሞ እንደ ደ ፊደል ይነበባል። ዲ ፊደል ደግሞ እንደ ደ ፊደል ይነበባል ማለት ነው። እንደ ደ ከዛ ቀጥሎ የምናገኘው ደግሞ ኢ ፊደል ነው። ኢ ፊደል ደግሞ እንደ እ ወይም እንደ ኤ ልናነባው እንችላለን። እ ብለን እናነባዋለን። ብዙ ጊዜ የምናነበው እ ብለን ነው። ስለዚህ ኢ ይባላል። ኢ ከዛ ወደ ቀጣዩ ስንሄድ ደግሞ ይሄ ደግሞ ኤፍ። እዚ ጋር ያልነገርኳችሁ ነገር ኢ ፊደል ቫውል ሌተር ነች። ኢ ማለት ቫውል ሌተር ነች። ቫውል ሌተሮችን መሀል ላይ እየነገርኳቸው ነው የሚሄደው። በመሃል በመሃል በማገኝበት አጋጣሚ ቫውል ሌተሮችን እየነገርኳቸው እሄዳለሁ። ስለዚህ ቺ ኢ ፊደል ቫውል ሌተር ትባላለች። ቀጣዩ ደግሞ ኤፍ ኤፍ ባሉ እስኪ። ኤፍ ኤፍ ኤፍ ደግሞ እንደፈ ነው የምናነባት፣ እንደፈ። ለምሳሌ ፓኑኤል የሚባል ስም ከጻፋችሁ ኤፍ ብላችሁ ነው የምትጀምሩ፣ ወይም ፈጠነ ስትሉ ኤፍ ብላችሁ ነው የምትጀምሩ። ስለዚህ የኤፍ ፊደል የምትነበበው እንደማን ነው? እንደፈ ነው። ልብ ልብ በሉ፣ በማስታወሻ መያዛችሁን አትዘንጉ። ይች ደግሞ ጂ ፊደል ትባላለች። ጂ ደግሞ እንደማን ነው የምትነበበው? እንደ እንደማን ነው የምትነበበው? እስኪ ንገሩ መቼም እንደ ጄ ነው የምትሉ። ጂ ፊደል የምትነበበው እንደ ገ ነው። ልብ በሉ። ጂ ፊደል የምትነበበው እንደማን ነው? እንደ ገ ገ ብለን ነው ምናነባት። ለምሳሌ አንድ ሰው ገዳሙ ብለን ለማንበብ ምንድን ነው ምንለው? ገ ብለን ነው አይደል የምንጀምረው? ጂ ብለን ነው የምንጽፈው በአማርኛው ስንጽፈው ደግሞ ገ ብለን ነው የምንጽፈው። ስለዚህ እንደ ገ ትነበባለች ማን ጂ ፊደል። ከዚህ በመቀጠል ይቺ ደግሞ ኤች ትባላለች። ኤች በሉ እስኪ ኤች ኤች ኤች ደግሞ እንደ ሃ ነው የምትነበበው። በዚህ አጋጣሚ ሁሉንም እያሳወኳችሁ ልጅ ብዬ ነው። ኤች እንደ ሃ ትነበባለች። ኤች እንላታለን። የቀጠለው ደግሞ አይ አይ። አይ ደግሞ እንደ እ ወይም እንደ ዋይ ትነበባለች። እንደ እ ወይም እንደ ዋይ ትነበባለች። እቺ አይ ትባላለች። አይ ደግሞ ቫወል ሌተር ነች። አሁን ስንት ቫወል ሌተር ነገርኳችሁ? ሶስት ቫወል ሌተር ነግሬያችኋለሁ። ቫውል ሌተሮቹ ጠቅላላ ስንት ናቸው? አምስት። ቁጠሩ። አሁን ሶስት ቫውል ሌተር ነግሬያችኋለሁ። ሁለት ቫውል ሌተር ይቀረኛል። እነሱን ደግሞ ስደርስባቸው የምነግራችሁ ይሆናል። እናንተ ግን ሰብስክራይብ ያላደረጋችሁ ቤተሰቦችን ሰብስክራይብ አድርጉ፣ ሼር እና ላይክ ያላደረጋችሁም ሼር እና ላይክ አድርጉ። እንግሊዘኛን ከምንም በላይ ማንበብና መጻፍ የሚፈልጉ እህት ወንድሞቻችን ስላሉ ለነሱ ይደርስላቸው ዘንድ ሼር እና ላይክ ማድረጋችሁን አትዘንጉ። ይህ መልካም ትብብር ነው። ከዚህ በመቀጠል የምናገኘው ደግሞ ጀ ጀ ጀ ፊደል እንደማን ነው የሚነበበው? እንደ ጀ እንደ ራሱ በአማርኛም በእንግሊዘኛም ጀ ብለን ነው የምናነበው። ጀ ፊደል በአማርኛም በእንግሊዘኛም ጀ ብለን እናነበዋለን። ከዚህ በመቀጠል የምናገኘው ፊደል ደግሞ ኬ ይባላል። ኬ፣ ኬ። ኬ ደግሞ እንደ ቀ ወይም እንደ ከ ይነበባል። ኬ ፊደል እንደ ቀ ወይም እንደ ከ ይነበባል። እንደ አስፈላጊነቱ በአገባቡ መሰረት እንደ ቀ ወይም እንደ ከ እናነባዋለን። ከዚህ በመቀጠል የምናገኘው ኤል ፊደል ነው። ኤል፣ ኤል በሉ እስኪ ኤል ኤል ፊደል ደግሞ እንደ ለ ይነበባል። እንደ ለ ለምለም ብለን ለመጻፍ የምንጠቀመው ኤል ነው። ለማ ብለን ለመጻፍ የምንጠቀመው ኤል ነው። ስለዚህ እንደማን ተነበበ? እንደ ለ ተነበበ ማለት ነው። ከዚህ በመቀጠል የምናገኛት ፊደል ደግሞ ቺ ኤም ትባላለች። ኤም፣ ኤም ኤም ደግሞ እንደ መ ትነበባለች። እንደ መ ትነበባለች። ኤም ፊደል እንደ መ ነው የምትነበበው። ከዚህ ቀጥሎ የምናገኛት ደግሞ እንደ ነ እንደ ነ ፊደል ነው የምትነበበው። ኤን ኤን፣ በሉ እስኪ እንደ ነ እናነባታለን። እንደ ነ እናነባታለን። ከዚህ በመቀጠል የምናገኘው ደግሞ ኦ ኦ ኦ ምንድነው? ቫውል ሌተር ነው። ስንተኛችን ነው አሁን እስኪ ንገሩኝ። ስንተኛ ቫውል ሌተር ነው? ያገኘ ነው እስኪ ቀድሞ የሚነግረኝ አራተኛ ባውሌተር ነው ይሄ ኦ ማለት አራተኛውን ባውሌተር አየ ነው ማለት ነው ከዚህ በፊት ሶስት ባውሌተር አይተናል አሁን አራተኛው ባውሌተር ማን ነው ኦ እንለዋል ኦ ደግሞ እንደ አቤተሰብ ነው የሚነበበው የመጨረሻው የአ ቤተሰብ ኦ ምንለዋል አይደል በሱ ልክ ነው የሚነበበው ከዚህ በመቀጠል የምናገኘው ትች ፊደል ደግሞ ፒ ፒ ፒ ደግሞ እንደ ፐ ወይም እንደ ፓ ትነበባለች። ፒ የምትነበበው እንደ ፐ ወይም እንደ ፓ እንደ ፐ ወይም እንደ ፓ እናነባታለን ከዚህ በመቀጠል የምናገኛት ደግሞ ኪ፣ ኪው ደግሞ አንዳንዴ እንደ ቀት ትነበባለች፣ አንዳንዴ እንደ ከም ትነበባለች። እንደ ከም እንደ ቀም ትነበባለች። ማን ኪው? ኪው። እዚህ ጋር የምታዩት በሙሉ ካፒታል ሌተር ነው። ስሞል ሌተር በቀጣይ ቪዲዮ ላይ የሚሰራላችሁ ነው የሚሆነው። እዚህ ጋር የምታዩዋቸው ግን እያንዳንዱ ካፒታል ሌተሮች ብቻ ናቸው። ስሞል ሌተሮች የታሉ እንዳትሉ፣ ስሞል ሌተር በቀጣይ ቪዲዮ ላይ የሚሰራላችሁ ነው የሚሆነው። እነዚህ በሙሉ ካፒታል ሌተሮች ናቸው። እየጻፋችሁ ተለማመዱባቸው። ራሳችሁን ፈትሹ። ራሳችሁን ጠይቁባቸው። ስለዚህ እቺ ኪው ተብላ ትጠራለች። ኪው። ከዛ እቺ ደግሞ አር፣ አር፣ አር የንዝረት ድምፅ አላት። የንዝረት ር የሚል ድምጽ አላት። ስለዚህ ማለች አር፣ አር፣ አር ደግሞ እንደ ረ ፊደል ነው የሚነበበው እንደ ረ ፊደል ልብ በሉ። እንደማን እንደሚነበቡ በግልጽ እየነገርኳችሁ ነው። እናንተም ማስታወሻችሁን አትዘንጉ ጻፉ በማስታወሻ የሚጠፋችሁ ከሆነ ስለዚህ አር እንደረ ይነበባል እንደረ ከዚህ በመቀጠል እቺ ደግሞ ኤስ ኤስ ስ ኤስ ይቅርታ ኤስ እቺ ደግሞ ኤስ ፊደል ትባላለች ኤስ ደግሞ እንደሰ ትነበባለች እንደሰ ብቻ እንደሰ ነው የምትነበበው እቺ እንደሰ ትነበባለች። ቲ ከኤስ ቀጥሎ የምናገኛት ደግሞ ቲ ቲ ደግሞ እንደ ተ ወይም እንደ ጠ ፊደል ትነበባለች። እንደ ተ ፊደል ወይም እንደ ጠ ፊደል ትነበባለች። ማን ቲ ኤስ ብለን ማነው የምንል ቲ ከዛስ? ዩ ዩ ደግሞ እንደ እ ትነበባለች ትነበባለች አንዳንዴ እንደ እ ወይም ኡ የሚለው ፊደል ደግሞ ባውል ሊተር አድርጎ ይወስዳታል ማለት ነው። እቺ ስንተኛዋ ባውል ሊተር ነች ማለት ነው? አምስተኛዋ ባውል ሊተር ዩ ተብላ ትጠራለች። አምስተኛዋ ባውል ሊተር ዩ አምስተኛዋ ቫው ሌተር ዩ። አሁን ቫውሌተሮችን ጨረስን ማለት ነው። ጠቅላላ የእንግሊዘኛ ፊደላት ሀያ ስድስት ናቸው። ከሀያ ስድስቱ መካከል ደግሞ አምስቱ ቫውሌተር ሲሆኑ ሀያ አንዱ ኮንሶናንት ወይም ተነባቢ ናቸው። ስለዚህ አሁን አናባቢ ፊደሎችን ጨረስነ አምስት አናባቢ ፊደል አግኝተናል። አሁን ወደ ተነባቢዎች ነው ቀጥታ የምንሄደው። አሁን ይህች ደግሞ ቪ ተብላ ትጠራለች። ቪ ቪ የምትጠራት በላይኛው ጥርስና በታችኛው ከንፈር ማለት ነው። ቪ ቪ ደግሞ እንደማነው የምትነበበው? እንደ ቨ ፊደል የአማርኛ። በፊደል ትነበባለች። ከዚህ በመቀጠል እቺ የምናገኛት ደግሞ ደብሊው ትባላለች። ደብሊው ደብሊው ደብሊው ደግሞ እንደማን ነው የምትነበበው እንደ እንደ ወ እንደ ወ ነው የምትነበበው ደብሊው ካልነ እንደ ወ ትነበባለች። እቺኛው ደግሞ ኤክስ ኤክስ እቺ እንደ ራሷ ነው የምትነበበው ኤክስ ብለን ነው ምናነባት ሁልጊዜ ክስ የሚል ድምጽ ነው የሚኖራት። ክስ የሚል ድምጽ ይኖራታል ማለት ነው በአማርኛም በእንግሊዘኛም ክስ የሚል ኑር ድምፅ ነው የሚኖራት ኤክስ ትባላለች። ከዚህ በመቀጠል እቺ ደግሞ ዋይ ዋይ ዋይ ደግሞ ከፊል ኮንሶናንት እና ከፊል ባውል ነች፣ ወይም ከፊል ተነባቢ እና ከፊል አናባቢ ተብላ ትጠራለች። ማን ዋይ ፊደል ማለት ነው። ስለዚህ ዋይ እንደ የ ነው የምትነበበው። ስለዚህ እቺ ዋይ ፊደል እንደማን ነው የምትነበበው? እንደ የ ፊደል ትነበባለች። ከፊል አናባቢ ከፊል ተነባቢ ተብላ ነው የምትታወቀው። ዋይ ተብላ ትጠራለች። የመጨረሻዋ ደግሞ ዜድ ዜድ ዜድ ደግሞ እንደ ዘ ነው የምናነባት ማለት ነው። እንደ ዘ እናነባታለን። እቼ ዜድ ተብላ ትጠራለች። ቤተሰብ ዛሬ ካፒታል ሌተሮችን ብቻ የእንግሊዝኛ ፊደሎችን እንዲሁም በአማርኛ ሲነበቡ ምን እንደሚመስሉ እና እያንዳንዳቸውን ማን እንደሚባሉ በግልጽ አይተናል። እነዚህን በማንበብ እና በመጽሐፍ ቴሌግራም ግሩፕ አለዛ ላይ ያስቀምጡ ላይ ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉት ወንድሞቻችን ካላቸው በአጭር ጊዜ ብቻ በሳምንት አምስት ቀን ከሰኞ ስካር በሚገኙ የስራ ቀናት ውስጥ በማታ ወይም በቀን በሚመቻችሁ ፕሮግራም በግል ወይም በግሩፕ እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ እናንተም ተጠቅማችሁ ደግሞ ለሌሎች ሸር እያደረጋችሁ አማርኛና እንግሊዘኛ መማርና መጻፍ የተቸገሩት ወንድሞቻችን ስላሉ ለነሱ ታዳርሱልኝ ዘንድ የዘወትር መልእክቴን አስተላልፋለሁ። ዛሬ በተለየ ሁኔታ ይዤላችሁ የቀረብኩትን ትምህርት ደግሞ ተመችቷቸው እንደተከታተላችሁት ይገባኛል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አንዴ የቅደም ተከተላቸውን እንዳል ከመጀመሪያው ጀምሬ ልቀርላችሁ፣ ተከተሉኝ። የመጀመሪያው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም N ኦ ፒ Q አር S T ዩ ቪ W X Y Z ይሄን ይመስላል። ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ በማድረግ ተባበሩን። ከዚህ በፊት ከምታደርጉት በላይ ደግሞ ላይክ እና ሼር እያደረጋችሁ ለሌሎች መማር ለሚፈልጉ ሁሉ እንድታዳረሱላቸው የሚል መልእክቴን አስተላልፋለሁ። አብራችሁኝ ስለነበራቸው ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።